ሰላም ወንዶች፣ እስቲ አንድ ጥያቄ ልጠይቃችሁ። አንዲትን ሴት ቀርባችሁ አንድ ላይ ቡና ብንጠጣ ደስ ይለኛል አላችኋት። እሷም በቀጥታ አይ ይቅርታ አልችልም አለቻችሁ። በዚህ ሰዓት አእምሯችሁ ውስጥ ምን ይመላለሳል? በቃ አልፈለገችኝም ብሎ መተው ወይስ ምናልባት በሌላ ነገር ተጨናንቃ ይሆን የሚል ሀሳብ? እውነታ ይሄ ነው። ሴት ልጅ አይሆንም ስትል፣ ቃሉ ራሱ ግልጽና የማይወላዳ ነው። አይሆንም ማለት አይሆንም ነው። ይህንን መጀመሪያ ላስምርበት የሰውን ድንበር ማክበር የማንም ሰው ግዴታ ነው ግን ዛሬ የምናወራው ይህንን ድንበር ስለመግፋት መግፋት አይደለም በፍጹም ዛሬ የምንመረምረው ከዚች አይሆንም ጀርባ ሊኖሩ ስለሚችሉ ስውር መልእክቶች ስለሴቶች ሴቶች ኮሚኒኬሽን ስነ ልቦናና እኛ ወንዶች እንዴት የተሻለ አድማጭና አስተዋይ መሆን እንደምንችል ነው አንዲት ሴት አይሆንም ስትል የምትናገረው ሌላ ነገር ሊሆን ይችላል ስንል ምናልባት አሁን አይደለም እያለች ይሆናል። ምናልባት በዚህ መንገድ አይደለም እያለችም ይሆናል። ወይም ደግሞ ምናልባት በአንተ ላይ እምነት እንዲኖረኝ ጊዜ ስጠኝ እያለች ይሆናል። ይህንን ልዩነት መረዳት የግንኙነት አዋቂ ያደርጋችኋል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ፣ ምክንያቱም ዛሬ በሳይንሳዊ ጥናቶችና በእውነተኛ ምሳሌዎች የተደገፉ ሦስት ወሳኝ ነጥቦችን እናያለን። እስኪ መጀመሪያ መሠረታዊውን ነገር እንዲህ ለምንድን ነው ሰዎች በተለይ ሴቶች አንዳንድ ጊዜ ሀሳባቸውን ቀጥታ ከመናገር ይልቅ በተዘዋዋሪ መንገድ የሚገልጹት? ምክንያት አንድ፣ ማህበራዊ አስተዳደግ። ከልጅነታቸው ጀምሮ ብዙ ሴቶች ጥሩ ልጅ፣ አሳቢ፣ የሰውን ስሜት የማይጎዳ እንዲሆኑ ነው የሚማሩት። ቀጥታ አልፈልግም ማለት እንደ ጨዋነት የጎደለ ወይም ደግሞ የሰውን ስሜት እንደ መጉዳት ሊቆጠር ይችላል በሚል ስጋት ሀሳባቸውን ለማለስለስ ይሞክራሉ። ለምሳሌ አንድ የማትፈልገውን ሰው አንተን ማየት አልፈልግም ከማለት ይልቅ በጣም ቢዚ ነኝ፣ ወይም ለጊዜው ከማንም ጋር ግንኙነት መጀመር አልፈልግም ልትል ትችላለች። ይሄ ውሸት አይደለም፣ ይልቅ የሌላውን ሰው ስሜት ለመጠበቅ የምትጠቀምበት ማህበራዊ መሳሪያዋ ነው። ምክንያት ሁለት፣ የደህንነት ስጋት። ይሄ በጣም ወሳኝ ነጥብ ነው። በ2019 በጆርናል ኦፍ ኢንተርፐርሰናል ቫዮለንስ ላይ የታተመ አንድ ጥናት እንደሚያሳየው ብዙ ሴቶች የወንዶችን ጥያቄ በቀጥታ ውድቅ ሲያደርጉ የሚያጋጥማቸውን አሉታዊ ምላሽ፣ ለምሳሌ ከመናደድ እስከ ጥቃት ያለውን እንደሚፈሩ ያሳያል። ስለዚህ አይሆንም ለማለት ቀጥተኛ ያልሆኑ መንገዶችን መጠቀም የራሳቸውን ደህንነት ለመጠበቅ የሚወስዱት እርምጃ ሊሆን ይችላል። ስለዚህ አንድ ወንድ ሲቀርባትና እሷ አይሆንም ስትል አእምሯ ውስጥ ይሄ ሰው የኔን አይሆንም እንዴት ይቀበለዋል ይናደዳል፣ ይጮህብኛል፣ ወይስ ሌላ ነገር ያስከትልብኛል የሚሉ ስጋቶች ሊኖሩ ይችላሉ። ይህንን ስንረዳ የእሷ ምላሽ የግል ጥቃት ሳይሆን ራሷን ለመከላከል ያቀረበችው ዘዴ ሊሆን እንደሚችል እንገነዘባለን። ምክንያት ሶስት ስሜታዊ ልፋትንና አላስፈላጊ ክርክርን ማስወገድ። አንዳንድ ጊዜ አይሆንም ካለች በኋላ ለምን የሚል ጥያቄ እንደሚከተል ታውቃለች። ለምን እንደማትፈልግ በዝርዝር ማስረዳት መከራከርና የሌላውን ሰው ስሜት እየጠበቁ መልስ መስጠት በራሱ ስሜታዊ ልፋት ወይም ኢሞሽናል ሌበር ነው። ብዙ ጊዜ ሴቶች ይህንን አድካሚ ሂደት ለማስወገድ ሲሉ ቀለል ያለና ውይይቱን የሚዘጋ መልስ መስጠትን ይመርጣሉ። ለምሳሌ አንተ እኔ የምፈልገው አይነት ሰው አይደለህም ምክንያቱም ብላ ረጅም ማብራሪያ ውስጥ ከመግባት ይልቅ በቀላሉ ፍቅረኛ አለኝ ብላ ውይይቱን ባጭሩ መዝጋት ትችላለች። ይሄ የግድ ውሸት መናገሯ ሳይሆን ወደማትፈልገው ረጅም ክርክር ውስጥ መግባት ስላልፈለገች ነው። አይሆንም የሚለውን መልሷን ማስረዳት እንዳለባት ሆኖ እንዲሰማት አትፈልግም። እንግዲህ ይህንን ካልን እስቲ ወደ ዋናው ጉዳይ እንምጣ። አንዲት ሴት አይሆንም ስትል ከጀርባው ሊኖሩ የሚችሉ ሶስት መሰረታዊ መልእክቶችን እንይ። መልእክት አንድ፣ አሁን አይደለም። ይሄ በጣም የተለመደ ነው። እሷ ለናንተ ፍላጎት ሊኖራት ይችላል ነገር ግን ጊዜውና ሁኔታው ትክክል ላይሆን ይችላል። ይህን ስታደርግ ምልክቶቹ፣ አይሆንም ስትል ሰውነቷ ብዙም ኮስተር ያለ አይደለም፣ አይን አይን ትመለከታለች፣ ፈገግታም ሊኖራት ይችላል። ምክንያቱም አሳማኝና ጊዜያዊ ነው። በፈተና ተወጥር ያለው ወይም ደግሞ ከባድ የስራ ሳምንት ነበር የነበረኝ፣ ከቅርብ ጊዜ ወዲህ ከግንኙነት ነው የወጣሁት ሊሆን ይችላል መልሶ። ይህንን ስትላችሁ አረ ምንም አይደለም፣ እጠብቃለሁ ብሎ መጫን ትክክል አይደለም። ይሄ ድንበሯን እንደማታከብሩ ያሳያል። ትክክለኛው መልስ ሙሉ በሙሉ ይገባኛል፣ ፈተናሽ ወይም ደግሞ ስራሽ በጣም አስፈላጊ ነው፣ ምክንያቱም በሚቀጥለው ሳምንት ነገሮች ሲቀሉልሽ ብንሞክርስ፣ ካልሆነም ደግሞ ችግር የለውም ማለት በጣም ትክክለኛው መልስ ነው። ይህን መመለሳችሁ ምን ያሳያል? አንደኛ አዳምጣችኋታል፣ ሁለተኛ ሁኔታዋን ተረድታችኋል፣ ሶስተኛ ድንበሯን አክብራችኋል፣ አራተኛ አሁንም ፍላጎት እንዳላችሁ በጨዋነት ገልጻችኋል። ይሄ በራስ መተማመንንና ብስለትን ያሳያል መልእክት ሁለት በዚህ መንገድ አይደለም አንዳንድ ሴቶች ለሰውየው ሳይሆን ለቀረበው መንገድ ነው አይሆንም የሚሉት ምናልባት አቀራረባችሁ በጣም ፈጣን በጣም ግልፍተኛ ወይም ደግሞ በሰው መሃል ሆኖ የማይመች ሊሆን ይችላል ይህንን ስትል የምታሳያቸው ምልክቶች ምናልባትም ምቾት እንደተሰማት ያስታውቃል እጆቿን ታጣምራለች አይሆንም የምትለው ካቀራረባችሁ በኋላ ነው ለምሳሌ ከአንድ ቀን ትውቅ በኋላ በጣም ነው የሚወድሽ ከአንቺ ጋር ነው ሕይወትን ማሳለፍ የምፈልገው ማለት በጣም አስደንጋጭና ጫና የሚፈጥር ነው። ለዚህ የምትሰጠው አይሆንም ለእናንተ ሳይሆን ለሁኔታው ፍጥነት ነው። እናም ትክክለኛው ምላሽ ወይም ደግሞ እናንተ መመለስ ያለባችሁ ሁኔታውን መገምገም፣ አቀራረቤ አስደንግጦ ሲሆን ይቅርታ፣ ሀሳቤን የገለጽኩበት መንገድ በጣም ፈጣን ከነበረ በቀላሉ ላውቅሽ ፈልጌ ነበር የሚል መሆን አለበት። ሌላው ፍጥነት መቀነስ። ግንኙነት ጊዜን ይፈልጋል። መተማመን የሚገነባው በሂደት ነው። ፍጥነት ከመጨመር ይልቅ ነገሮችን ቀስ አድርጎ መጀመር፣ ጓደኝነትን ማስቀደም። መልእክት ሶስት አንተን አይደለም። ይሄ በጣም ግልጽና ቀጥተኛው አይሆንም ነው። እዚህ ጋር ምንም አይነት ስውር መልእክት የለም። ፍላጎት የላትም ማለት ነው። ምልክቶቹ፣ የአይን ግንኙነት ታቋርጣለች፣ የሰውነት ቋንቋ ዝግ ይሆናል፣ መልእክቶቿ አጫጭርና ግልጽ ናቸው። ምንም አይነት አማራጭ አትሰጥም። ምናልባት ሌላ ጊዜ አትልም። እንደ ወንድም ነው የማይህ፣ ወይም ደግሞ ፍቅረኛ አለኝ፣ ምንም እንኳን ባይኖራትም እነዚህ ነገሮች ልትል ትችላለች። እና የናንተ ምላሽ ምን መሆን አለበት? ለምን እድል ስጭኝ ትወጅኛለች፣ ታያለሽ ብሎ መከራከር፣ ይሄ ተስፋ መቁረጥንና የሰው ፍላጎት አለማክበርን ያሳያል። ስለዚህ በሙሉ ክብርና ብስለት መቀበል ሐሳብሽን ስለገለጽሽልኝ አመሰግናለሁ መልካምን ሁሉ እመኝልሻለሁ ብሎ በክብር መራቅ። ይሄ በራስ መተማመንን ያሳያል። የእናንተ ዋጋ በእሷ እሺ ወይም ደግሞ አይሆንም ላይ የተመሰረተ እንዳልሆነ ያሳያል። በሚገርም ሁኔታ ይህ አይነቱ ብስለት በራሱ የሚማርክ ባህሪ ነው። ስለዚህ ወንዶች፣ ዛሬ የተማርነው ቁልፍ ነገር ምንድን ነው? የሴት ልጅን አይሆንም መልስ ለመተርጎም መሞከር ሳይሆን ከጀርባ ያለውን ኮሚኒኬሽን ለመረዳት መጣር ነው። እውነተኛ ወንድነት ማለት የሰውን ድንበር መግፋት ሳይሆን የሰውን ስሜትና ሁኔታ በጥልቀት መረዳት መቻል ነው። ስለዚህም አዳምጡ፣ ቃላቷን ብቻ ሳይሆን የሰውነት ቋንቋዋን፣ የድምፅ ቃናዋንና የምትሰጠውን ምክንያት አዳምጡ። አክብሩ፣ መልሷ ምንም ይሁን ምን ውሳኔዋን ያለ ምንም ጥያቄ አክብሩ። አይሆንም ማለት አሳምነኝ ማለት አይደለም። አስተውሉ። ከሁኔታው ተማሩ። አቀራረባችሁ የተሻለ ሊሆን ይችል ነበር፣ ጊዜው ትክክል አልነበረም። ይህንን መረዳት ለቀጣይ ግንኙነታችሁ ያዘጋጃችኋል። እውነተኛ ግንኙነት የሚገነባው ግልጽነት፣ መከባበርና መተማመን ላይ ነው። አንዲት ሴት ከናንተ ጋር ስትሆን ምቾትና ደህንነት ከተሰማት፣ ሀሳቧን እና ስሜቷን በቀጥታ ለመግለጽ አታመነታም። የመጨረሻው ግባችን መሆን ያለበት ይህንን ምቹና ደህንነቱ የተጠበቀ ምህዳር መፍጠር ነው። እናንተስ በእንደዚህ አይነት ሁኔታ ውስጥ ገብታችሁ ታውቃላችሁ? የእናንተ ተሞክሮ ምንድን ነው? ከታች በኮሜንት ላይ አካፍሉን። ብዙ ሰው በውይይቱ እንዲማር ይህን ቪዲዮ ላይክ እና ሼር ማድረግን እንዳትረሱ። ለተጨማሪ እንደዚህ አይነት ጥልቅና ጠቃሚ የግንኙነት ትንታኔዎች ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ተጫኑ። ስለተከታተላችሁን ከልብ እናመሰግናለን። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም።